አስቀድሞ የነገረኝና የመከረኝ ሰው አልነበረም። ሻለቃ መንግስቱ ኃይለማርያም ሚያዝያ 1974 በቀይ ኮከብ ዘመቻ ጥሪ ወደ ኤርትራ ለመዝመት የተሰናዳውን ታጠቅ ላይ የሰለጠነ ጦር ለመሸኘት አብዮት አደባባይ ተገኝተዋል። ህዝቡ ግጥም ብሏል። ተመርቃችሁ ለምትወጡ ውጭ መኮንኖች የሚገባችሁን የማዕረግና የምስክር ወረቀት ለመስጠት በመካከላችሁ በመገኘቴ የሚሰማኝን ልዩ ኩራት ልገልጽ እወዳለሁ። የተለመደውን የወኔና የአብነት ንግግር አድርገው ሲጨርሱ ንግግራቸውን እንደወትረው በኢትዮጵያ ትቅደም መፈክር ብቻ አላሳድርጉም። ያን ያደረጉት ነገር ኋላ ላይ ራሳቸውንም ጸጽፋችኋል። ምን ይሆን በማግስቱ ከኃይሌ ፊዳ ጋር በቤተ መንግስቱ ሻይ ቤት ቁጭ ብለው ሲነጋገሩ ኃይሌ፣ ምን ነው ጓድ ሊቀ ነበር ከርሶ የሚጠበቅ አልነበረም እኮ አላቸው። መንጌም አው ካለፈ በኋላ እኔም ሳስበው መደረግ አልነበረበትም። አስቀድሞ የነገረኝና የመከረኝ ሰውም አልነበረም እንዲሉና እንዲጸጸቱ አደረጋቸው። ወታደራዊ ዩኒፎርማቸውን ገጭ አድርገው በተለመደ ረጅም ንግግራቸው አትሮኑሱን የሚነቀንቁ ሊቀመንበሩ በመጨረሻ መፈክር አሰምተው ሲጨርሹ ቀይ ቀለም የተሞላ ጠርሙስ ወደ መሬት ሲወረውሩና ያ ጠርሙስም አስፓልት ላይ ተከስክሶ እንደ ደም ሲረጭ የሚያሳየው ምስል አምባገነታቸው በተነሳ ቁጥር ሁሉም በቴሌቪዥን ይቀርባል። ብዙዎች የማያውቁት ግን መንግስቱ ወርውረው መሬት ላይ ያፈረጡት ጠርሙስ አንድ ብቻ አለመሆኑን ነው። ከጎጃም መጥቼ በአጋጣሚ በስፍራው ነበርኩና ነገሩን በአይኔ አይቻለሁ የሚለው ዶክተር አበበ ሐረጋዊን አጠገባቸው ሳጥኑ ሙሉ ጠርሙስ ነበር ይላል። ዶክተር አማራ ተግባሩን በግልጽ ባይጽፈውም ቀለም የተሞሉት ጠርሙሶች በርከት ያሉ እንደነበሩ ጽሑፉ ይጠቁማል። የቪኖ ፋሽኮችን በቀይ ቀለም እየሞላ አዘጋጅቶ አብዮት አደባባይ የወሰደው የሊቀመንበር የፕረስና ሕዝብ ግንኙነት ኃላፊው ሻለቃ ፍስሐ ገዳ ነው። ሊቀመንበር መንግስቱ ይህንን በታሪክ የአምባገነታቸው መገለጫ ሆኖ የሚቀርባቸውን የደማ ፍሰስ ተምሳሌትነት የሆነ ጠርሙስ ውር ወራ ለመፈፀም ለመፈጸም ከሻለቃ ፍስሐ ጋር አስቀድመው ተመካክረው ወይስ ሻለቃው ለፕሮፓጋንዳው ማድመቂያ ሲል በድንገት አቀበላቸው የሚለው ነገር ግን እስካሁን አልታወቀም። የሆነ ሆኖ መንግስቱ መጀመሪያ የኢምፔሪያሊዝምን ደም እናፈሳለን አሉና ጠርሙስን ወረወሩ። መሬቱ ርቆ ሲሰበር፣ አካባቢውን በሙሉ ደም ሸፈነው። ሻለቃ ፍስሐ ሌላ ጠርሙስ አቀበሏቸው። ከዚያ ቀጥለው የአካባቢውን አድሃሪ አረብ ሀገራትን መሪዎች ደግሞ ደም እናፈሳለን አሉና ወረወሩት። ያም ወርዶ ዱቄት ሆነና ቀይ ቀለሙ ረጨም ይህ እንዲህ እያሉ መጨረሻ ላይ የወረወሩት ጠርሙስ የቢሮክራሲ ካፒታሊዝምን ደም ለማፍሰስ የመሰሉበትን ጠርሙስ ነው። የውስጥ ባንዳዎችና ቢሮክራቲክ ካፒታሊስት አህዳሪዎችን ደም እናፈሳለን አሉና ወረወሩት። ከዚያ ሁሉ ጠርሙስ ውስጥ ይህኛው መሬት ወድቆ ሳይሰበር ቀረ። ዶክተር አበበ ሀረጋዊን ግን ይህኛው ያልተሰበረ ጠርሙስ መንግስቱ የኢሃፓን ደም እናፈሳለን ብሎ የወረወሩት ነው ይላል ይመስላል ። አለመሰበሩ ሲታወቅ እንደገና አቀበሏቸውና መልሰው ወረውረው ሰበሩት ይላል። ኢሃፓዎች በበኩላቸው ይህንን ትዕይንት ደርግ ቀይ ሽብርን ለማፋፋምና ኢሃፓን ለመፍጀት ጦርነት ያወጀበት ቀን አድርገው ይቆጥሩታል። ለእኔ ተአማኒ የሆነው በወቅቱ ሰልፍ ላይ ከነ ኃይለ ፊዳ ጋር የተገኘው ዶክተር አበበ አረጋዊን ምስክርነት ነው። ያልተሰበረው ጠርሙስ መንግስቱ የቢሮክራቲክ ካፒታሊዝምን ደም እና ፍሳደን ያሉበት ጠርሙስ ነው። ጠርሙሱም አልተሰበረም፣ ቀለሙም አልፈሰሰም። ይህን አስመልክቶ የወዝሊጉ ዶክተር ነገደ ጎበዜ በማግስቱ ሊቀመንበሩን በፌዝ መልክ እንዲህ አላቸው። ጓድ ሊቀመንበር፣ ቢሮክራሲው ብቻ እኮ ነው የተረፈው። የራሱ የቢሮክራሲው አሻጥር ይሆን እንዴ? ያቀበለዎት በፕላስቲክ ጠርሙስ የተሞላ ቀለም ሳይሆን አይቀርም ብሎ ነገራቸው። <tune>